ሰላም ሰላም የግሬስቲው ቤተሰቦች እንዴት ቆያችሁ? የእግዚአብሔር ሰላም እና ጸጋ ይብዛላችሁ። ዛሬ ደግሞ መደበኛው ጥናታችንን ጀምረናል። ከኦሪት ዘፍጥረት ምዕራፍ ሰባት ስምንትና ዘጠኝን እናነባለን ማለት ነው። በጌታ በኢየሱስም አነባለሁ። እግዚአብሔርም ኖህን አለው አንተ ቤተሰቦች ሁሉ ሁሉን ይዘህ ወደ መርከብ ግባ። በዚህ ትውልድ በፊቴ ጻዲቅ ሆነህ አይቼሃለሁና ከንጹህ እንስሳ ሁሉ ሰባት ሰባት ተባትና ሰባት እንስት፣ ንጹህ ካልሆነ እንስሳም ሁለት ሁለት ተባትና እንስት፣ ከሰማይ ወፍ ደግሞ ሰባት ሰባት ተባትና እንስት እያደረግህ በምድር ላይ ለዘር ይቀር ዘንድ ለአንተ ትወስዳለህ። ከሰባት ቀን በኋላ አርባ ቀን አርባ ሌሊት በምድር ላይ ዝናብ አዘንባለሁ የፈጠርሁትን ንም ፍጥረት ሁሉ በምድር ላይ አጠፋለሁና። ኖሆም እግዚአብሔር እንዳዘዘው ሁሉ አደረገ። ኖሆም የጥፋት ውሃ በምድር ላይ በሆነ ጊዜ ስድስት መቶ ዓመት ዕድሜ ነበር። ኖሆም ስለ ጥፋት ውሃው ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ። ከንጹህ እንስሳም ንጹህም ካልሆኑ እንስሳት ከውፎችም በምድር ላይ ከሚንቀሳቀሱ ሁሉ እግዚአብሔር ኖህን እንዳዘዘው ሁሉ ሁለት ተባት እንስት እየሆኑ ወደ ኖህ ወደ መርከብ ውስጥ ገቡ። ከሰባት ቀንም በኋላ የጥፋት ውሃ በምድር ላይ ሆነ። በኖህ እድሜም በስድስት መቶ ዓመት በሁለተኛው ወር ከወሩም በአስራ ሰባተኛው ዕለት በዚያ ቀን የታላቁ ቀላይ ወይም ጩኸት ሁሉ ተነደሉ፣ የሰማይ መስኮቶች ተከፈቱ። ዝናቡም አርባ ቀን አርባ ሌሊት በምድር ላይ ሆነ። በዚያም ቀን ኖህ ወደ መርከብ ገባ። የነ ልጆችም ሴም፣ ካምና ያፌት፣ የኖህ ሚስት፣ ሶስቱ የልጆቹ ሚስቶች ከእነርሱ ጋር ገቡ። እነርሱም አራዊትም ሁሉ በየወገናቸው እንስሳትም ሁሉ በየወገናቸው በምድር ላይ የሚንቀሳቀስ ተንቀሳቃሾችም ሁሉ በየወገናቸው ወፎችም ሁሉ በየወገናቸው የሚበሩ ወፎችም ሁሉ ስጋ ያላቸው ህያዋን ሁሉ ሁለት ሁለት እየሆኑ ወደ ኖህ መርከብ ውስጥ ገቡ። ስጋ ካለው ሁሉ የገቡትም ተባትና እንስት እግዚአብሔር እንዳዘዘ ገቡ። እግዚአብሔርም በስተኋላ ዘጋው። የጥፋትም ውሃ በምድር ላይ አርባ ቀን ነበር። ውሃውም በዛ መርከቢቱም መርከቢቱንም አነሳ፣ ከምድርም ወደ ላይ ከፍ ከፍ አለች። ውሃውም አሸነፈ፣ በምድር ላይም እጅግ በዛ። መርከቢቱም በውሃ ላይ ሄደች። ውሃውም በምድር ላይ እጅግ በጣም አሸነፈ። ከሰማይም በታች ያሉ ታላላቆች ተራሮች ሁሉ ተሸፈኑ። ውሃውም ወደ ላይ አስራ አምስት ክንድ ከፍ ከፍ አለ፣ ተራሮችም ተሸፈኑ። በምድር ላይ ስጋ ያለው የሚንቀሳቀስ ሁሉ ወፍም እንስሳም አራዊትም በምድር ላይ የሚርመሰመሰውም ተንቀሳቃሹም ሁሉ ሰውም ሁሉ ጠፋ። በየብስ በነበረው በአፍንጫው የሕይወት ነፋስ እስትንፋስ ያለው ሁሉ ሞተ። በምድርም ላይ የነበረው ሁሉ ከሰው ጀምሮ እስከ እንስሳ ድረስ እስከሚርመሰመስም ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖሁም አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውሃውም መቶ ሀምሳ ቀን በምድር ላይ አሸነፈ። በጣም ዘነበ ማለት ነው። ምዕራፍ ሰባትን እንቀጥላለን። ምዕራፍ ስምንትን እንቀጥላለን። እግዚአብሔርም ኖህን በመርከብ ከእርሱ ጋር የነበረውን አራዊቱን ሁሉ አራዊቱንም ሁሉ እንስሳውንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ ውሃውም ጎደለ። የቀላዩም ምንጮች የሰማይም መስኮቶች ተደፈኑ። ዝናብም ከሰማይ ተከለከለ። ውሃም ከምድር ላይ እያደር እያደር ቀለለ። ከመቶ ሃምሳ ቀንም በኋላ ውሃው ጎደለ። መርከቢቱም በሰባተኛው ወር ከወሩም በአስራ ሰባተኛው ቀን በአራራ ተራሮች ላይ ተቀመጠች። ውሃውም እስከ አስረኛው ወር ድረስ ይጎድል ነበር። በአስረኛውም ወር ከወሩም በመጀመሪያው ቀን የተራሮች ራሶች ተገለጡ። ከአርባ ቀንም በኋላ ኖህ የሰራውን የመርከቢቱን መስኮት ከፈተ። ቁራንም ሰደደው፤ እርሱም ወጣ፣ ውሃውም ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። እርግብም ውሃው ከምድር ፊት ቀሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን እርግብ እግሯን የምታሳርፍበት ስፍራ አላገኘችም ወደ እርሱ ወደ መርከቡም ተመለሰች። ውሃውም በምድር ላይ ሁሉ ስለነበረ እጁን ዘርግቶ ተቀበላት ወደ እርሱም ወደ መርከቡም ውስጥ አገባት። ከዚያም በኋላ ደግሞ እስከ ሰባት ቀን ቆየ። እርግብም እንደገና ከመርከብ ሰደደ። እርግብም በማታ ጊዜ ወደ እርሱ ተመለሰች። በአፏም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖኅም ከምድር ላይ ውሃ እንደ ቀለለ አወቀ። ደግሞ እስከ ሰባት ቀን ቆየ። እርግብም ሰደዳት ዳግመኛ ወደ እርሱ አልተመለሰችም። በኖህ እድሜ በስድስት መቶ አንድ ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው በምድር ላይ ደረቀ። ኖህም የመርከቢቱን ክዳን አነሳ፣ እነሆም ውሃው ከምድር ፊት እንደደረቀ አየ። በሁለተኛውም ወር ከወሩም በሀያ በሀያ ሰባተኛው ቀን ምድር ደረቀች። እግዚአብሔር ለኖህ እንዲህ ብሎ ነገረው፣ አንተ ሚስትህንና ልጆችህን የልጆችህንም ሚስቶች ይዘህ ከመርከቡ ውጣ። ከአንተ ጋር ያሉትን አራዊት ሁሉ፣ ስጋ ያላቸውን ሁሉ፣ ወፎችንና እንስሶችን ሁሉ፣ በምድር ላይ የሚንቀሳቀሱትን ሁሉ ከአንተ ጋር አውጣቸው። በምድር ላይ ይርመስመሱ፣ ይዋለዱ በምድርም ላይ ይብዙ። ኖህም ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወጣ። አራዊት ሁሉ ተንቀሳቀሱ። ሁሉም ወፎችም ሁሉ በምድር ላይ የሚርመሰመሰውም ሁሉ በየዘመዳቸው ከመርከቡ ወጡ። ኖህም ለእግዚአብሔር መሰወያን ሰራ። ከንጹሁም እንስሳ ሁሉ ከንጹሁም ወፎችም ሁሉ ወሰደ። መሰወያውም ላይ መስዋዕት አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ አሳብ ከታናሽነቱ ጀምሮ ክፉ ነውና፣ ደግሞም ከዚህ ቀድሞ እንዳደረግሁት ሕያዋንን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትን፣ ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም አለ። ምዕራፍ ዘጠኝ እግዚአብሔርም ኖህንና ልጆቹን ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሏት። አስፈሪነታችሁና አስፈሪነታችሁ አስደንጋጭነታችሁም በምድር አራዊት፣ በሰማይ ወፎች፣ በምድር ላይ ከሚንቀሳቀሱትም በባህር ዓሳዎች ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥተዋል። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሆናችሁ። ሁሉን እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ነፍሎ ደሙ ያለችበትን ነፍሱ ደሙ ያለችበትን ስጋ አትብሉ፣ ነፍስ ደሙ ስለምትገኝ ማለት ነው። ነፍሳችሁ ያለችበትን ደማችሁን በእርግጥ እሻዋለሁ። ከአራዊት ሁሉ እጅ እሸዋለሁ ከሰውም እጅ፣ ከሰውም ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። እናንተ ብዙ ተባዙ፣ በምድር ላይ ተዋለዱ፣ እርቡባትም። እግዚአብሔርም ለኖኅና ለልጆቹ እንዲህ ብሎ ተናገረ፣ እኔም እነሆ ቃል ኪዳኔን ከእናንተን ከእናንተና በኋላ ከሚመጣው ከዘራችሁ ጋር እቆማለሁ ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ ከእናንተም ጋር ከመርከብ ለወጡትም፣ ለወፎች፣ ለእንስሳትም፣ ለምድር አራዊትም ሁሉ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔን ለእናንተ አቆማለሁ። ሥጋ ያለውን ሁሉ ዳግመኛ በጥፋት ውሃ አይጠፋም። ምድርም ለጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔርም አለ፣ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው፤ ቀስተ ደመና። ቀስቴን በደመና አድርጊያለሁ። የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል። በምድር በምድር ላይ ደመና በጋረድሁ ጊዜ ቀስተ ደመና ትታያለች በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳን አስባለሁ። ሥጋ ያለውን ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃ አይሆንም። ቀስቲቱንም በደመና ትሆናለች። በእኔና በምድር ላይ የሚኖር ሥጋ ባለው ሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖህን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምሁት የቃል ኪዳን ምልክት ይህ ነው አለው። ከመርከቡም የወጡት የኖህ ልጆች እነዚህ ናቸው፣ ሴም፣ ካም፣ ያፌት። ካምም የከነአን አባት ነው። የኖህ ልጆች እነዚህ ሦስቱ ናቸው፣ ከእነርሱ ምድር ሁሉ ትሞላለች። ኖህም ገበሬ መሆን ጀመረ። ወይንም ተከለ። ከወይን ጠጁም ጠጣና ሰከረ። በድንኳኑም ውስጥ ራቁቱ ራቁት ሆነ። የከነአን አባት ካምም የአባቱን ራቁትነት አየ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ሸማ ወስደው በጫን በጫንቃቸው ላይ አደረጉ። የኋሊትም ሄደው የአባታቸውን ራቁትነት አለበሱት። ፊታቸውንም ወደኋላ ነበረ፣ የአባታቸውንም እራቁትነት አላዩም። ኖህም ከወይን ጠጁ ስካር ነቃ፣ ታናሹ ልጅ ያደረገበትን አወቀ። ማለት በፊት ለፊት ያየውን ማለት ነው። እነሱ ሁለቱ ግን ለአባታቸው ክብር ገላውን ምንም ሳያዩ ወደኋላ መጥተው ሸማ ወይም ጋቢ ሊሆን ይችላል፣ ነጠላ ሊሆን ይችላል፣ አለበሱት ማለት ነው። እንዲህም አለ ከነዓን ትርጉሙ ከነዓን እርጉም ይሁን፣ ለወንድሞቹ የባሪያዎች ባሪያ ይሁን። እንዲህም አለ የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእርሱ ባሪያ ይሁን። እግዚአብሔር ያፌትን ያስፋ በሴምም ድንኳን ይደር፣ ከነዓንም ለእርሱ ባሪያ ይሁን ኖህም ከጥፋት ውሃ በኋላ 350 ዓመት ኖረ ኖህም የኖረው ዘመን ሁሉ 950 ዓመት ሆነ ሞተም ምዕራፍ 10 የኖህ ልጆች የሴሜካም የያፌት ትውልድ ይህ ነው ከጥፋት ውሃ በኋላ ልጆች ተወለዱላቸው የያፌት ልጆች ጋሜር ማጎግ ማዴ ማዲያውያን ኤልሳ ቶቤል ማሳህ ቱራስ ናቸው። የጋሜርስም ልጆች እስከናዝ፣ ሪፋት፣ ቴር ጋም ናቸው። የያዌንም ልጆች ኤሊሳ፣ ተርሴስ፣ ኬቴም፣ ሮኤ ናቸው። ከእነዚህም የአህዛብ ደሴቶች ሁሉ በየምድራቸው በየቋንቋቸው በየነገዳቸው በየህዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምጽራይም፣ ፋጥ ከነአን ናቸው። የኩሽም ልጆች ሳባ፣ ሳባ፣ ኤውሳጥ፣ ሰብታ፣ ራዕማ፣ ሰበቃት ናቸው። የራዕማም ልጆች ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም እግዚአብሔር ፊት ሀያል አዳኝ እንደ ናምሩድ ተባለ። የግዛቱ መጀመሪያ በሰነአን አገር በባቢሎን አሬክ፣ አርካድ፣ ካልኔ ናቸው። አሶርም ከዚያች አገር ወጣ፣ ነነዌም የረህቦትን ከተማ ካላን፣ በነነዌና በካላህ መካከል ሬሳንን ስራ ሰራ። እርሷም ታላቂቱን ከተማ ናት። ምድራዊውም ምድራዊም ሉድያም አናሚን ሳህቢምያም ናፍታሌም ፊትሮሲያም ከእርሱ የፍልስጤም ሰዎች የወጡባቸው ከሰሎሄም ቀፋቶሬም ወለደ። ስማቸው እንግዲህ በጣም አስቸጋሪ ነው እንደምታውቁት ቅዱሳን። ከነአንም የበኩር ልጁን ሲዶንን ኬጤያውያንን ኢያቡሳውያንን፣ አሞራውያንን፣ ጌርጌሳውያንን፣ ኤውያውያንን፣ ሃሮያውያንን፣ ሲኒያን፣ አራውዲዮንን፣ ሰማሪያንን አማቴን ወለደ። ከዚህም በኋላ የከነአናውያን ነገድ ተበተኑ። የከነአንም ወሰን ከሲዶን ተነስቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው እስከ ጋዛ ድረስ ነው። ወደ ሶምና ወደ ሰዶምና ወደ ገሞራ ወደ አዳማና ወደ ሰቦይም በኩል ሲል እስከ ላሳ ድረስ ነው። የካም ልጆች በነገዳቸውና በየቋንቋቸው በየምድራቸው በየሕዝባቸው እንደዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት እርሱም የያፌት ታላቅ ወንድም የጌቦር ልጆች ሁሉ አባት የሆነው የሴምም ልጆች ኤላም፣ አስር፣ አርፋክስድ፣ አሶር፣ አርፋክስድ፣ ሎድ፣ አራም ናቸው። የአራምም ልጆች ኡፃሁን፣ ጌቴር፣ ሞሴህ ናቸው። አርፋክስድም ቃየንንም ወለደ። ቃየንም ሳላን፣ ሳላም ጌርቦን ወለደ። ለኤርቦም ሁለት ልጆች ተወለዱለት የአንደኛው ስም ፋሴቅ ነው፣ ምድሪቱን በዘመኑ ተከፋፍላለች እና የወንድሙም ስም ዩቅጣን ነው። ዩቅጣንም ኤልማዳንን፣ ሳኤፍን፣ ሀስራሞትንም ይቅርታ የራህን፣ ሀዶሪያንን፣ አውዛልን፣ ደቅላናን፣ አባልን፣ አቢማኤልን፣ ሳባን፣ አፍሮንምን፣ አውስጣሪያን፣ ዩባብን ወለደ እነዚህም ሁሉ የዩቅጣን ልጆች ናቸው ስፍራቸውም ከማሴ አንስቶ ወደ ሰፈር ሲል እስከ ምስራቅ ተራራ ድረስ ነው የሴም ልጆች በየነገዳቸው በየቋንቋቸው በየምድራቸው በየህዝባቸው እነዚህ ናቸው የኖህ ልጆች ነገዶች እንደ ትውልዳቸውም በየህዝባቸው እነዚህ ናቸው ለአሕዛብም ከጥፋት ውሃ በኋላ በምድር ላይ ከእነዚህ ተከፋፈሉ ይላል ኦሪዘ ፍጥረት ምዕራፍ 11ን በሚቀጥለው ፕሮግራም እናጠናለን ማለት ነው። ያው መጽሐፍ ቅዱስ ስናጠና እንግዲህ ምድር በውሃ ጥፋት ከጠፋች በኋላ ጌታ ኢየሱስ ክርስቶስ እግዚአብሔር አብ ኃጢአታችን እጅግ በጣም ስለበዛ ሰውን፣ ባለፈው ፕሮግራም ላይ እንዳጠና ነው ሰውን በመስራቴ በመፍጠር የተጸጸጥኩ እንዳለው ምድር እጅግ ልክ እንዳሁኑ ማለት ነው ሰዶም ገሞራ፣ የበዛበት ኃጢያት ርኩሰት በጣም የበዛበት፣ ሞት፣ ብዙ ነገሮች የበዙበት በመሆኑ እግዚአብሔር በምድር ላይ ኖህን ብቻ በማግኘቱ እሱንና ልጆቹን እንዲተርፉ አድርጎ እንስሳቶችን እንዲተርፉ አድርጎ ከዛ ሌሎቹ እንግዲህ እንዳነበብነውም እንደምታውቁትም ጠፉ ማለት ነው። ከዛ በኋላ ከኖህ ቤተሰቦች ከሶስቱ ልጆቹ የተነሳ ዘር እንግዲህ እስከ ይህ ትውልድ እየቀጠለ እየቀጠለ እኛ በዛ ትውልድ ውስጥ አለን ማለት ነው። ስለዚህ ለስማቸው ይቅርታ ያው እንደምታውቁት የአማርኛ መጽሐፍ ቅዱስ ቢሆንም ስማቸው የአይሁዳውያን ስም ያስቸግራል። በትክክል ላልጠራው እችላለሁ ማለት ነው። እንደምታነቡት ዋናው ቁም ነገሩ ከቃሉ ጋር ስለሆነ ትውልዳችን ግን የቀጠለው ከዚህ ጋር ነው ማለት ነው። ስለዚህ የዛሬው የመጽሐፍ ቅዱስ ጥናታችን ይሄንን ይመስላል። እናንተ ደግሞ ትንሽ ብርታት ከሰጣችሁ እስከ አስር ድረስ ያለውን አንብበናል። ዛሬ አራቱን ምዕራፍ ማለት ነው ኦሪት ዘፍጥረት ከምዕራፍ ሰባት እስከ ምዕራፍ አስር ሰባት ስምንት ዘጠኝ አስር እነዚህን አንብበናል። እናንተ ደግሞ ትንሽ ከኔ ጋር ግራ ያጋባችሁም ካለ ወይም ደግሞ እንድታነቡ የእግዚአብሔር መንፈስ ያሳሰባችሁም ካላችሁ እያነበባችሁት ትቀጥላላችሁ ማለት ነው። በሚቀጥለው ደግሞ ያው የዮሐንስ ወንጌልን እንቀጥላለን፣ በሚቀጥለው ቪዲዮ ማለት ነው። ከብሉይ ኪዳን እና በመጀመሪያው ቪዲዮ እንደተናገርኩ ነው ከአዲስ ኪዳን እያደረግን እንደ ኢትዮጵያውያን አቆጣጠር በ2018 የዓመታዊ የመጽሐፍ ቅዱስ የጥናት መርሃ ግብራችንን እግዚአብሔር ቢፈቅድና ብንኖር እስከ ነሐሴ ድረስ ባለው እንጨርሳለን። አሁን ምዕራፉ በቀን ሶስት ሶስት ካጠናችሁ በቂ ነው። ነገር ግን እኛ ብዙ ስላለፍን በሀያ ሁለት ስለጀመርን ያንን ለማካካስ ነው ሶስት ሶስት እና አራት ምዕራፎችን እያነበብን ያለ ነው ማለት ነው። ስለዚህ የእግዚአብሔር ጸጋ፣ ሰላም፣ ባርኮት ይብዛላችሁ ቅዱሳን። ጠንክሩ በርቱ፣ እንበርታ።